እንደምንሰነበታችው ወደዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ፣ ለቶይ መረጃዎችን ወደ እናንተ የማደርሳችው ይሆናል። አብራችሁን ቆዩ። ፋብሪዚዮ ሮማኖ እንግዲህ ስሙ ከማንቸስተር ዩናይትድና ከሌሎች የእንግሊዝ ክለቦች ጋር ስለተያዘው ሪያን ቸርኬ ተናግሯል። ቸርኬ ቀጥተኛ ያልሆነ የውል ማፍረሻ ያለው ስምምነቱ እንዲሳካ ሊሆኖች ማሟላት ያለባቸው አንዳንድ ቅድመ ሁኔታዎች አሉ ሲል ተናግሯል። ተጫዋቹ ታዲያ በማንቸስተር ዩናይትድ በጅግኑ የሚፈለግ ተጫዋች እንደሆነም ይታወሳል። ማንቸስተር ዩናይትዶች እንግዲህ በርካታ ተጫዋቾችን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ። ነገር ግን እነዚህ ዝውውሮች እየተጠኑ እንደሚሆኑ ነው በብዛት እየተነገረ የሚገኘው። ኮቢ ሜይኖ ከጉዳቱ በማገገም ለውዱ ጨዋታ የመድረስ እድል ያለው ሲሆን ጨዋታውን ግን በቋሚነት ላይጀምር እንደሚችል እንግዲህ ሳሙኤል ሉካስ ዘግቧል። ተጫዋቹ ለጉዳት ለረጅም ጊዜ ከማንቸስተር ዩናይትድ ርቆ ነበር። አሁን ግን ተጫዋቹ ከጉዳቱ በማገገም ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ ላይ የመድረስ እድሉ ሰፊ እንደሆነም ተገልጿል። ሮብናሙሪም ስለ ሜንሰን ማውንት ተናግሯል። እንግዲህ ሜንሰን ማውንት በሲቲ ጨዋታ በቋሚነት ሊሰለፍ ይችላል ሆኖም የሚጫወተውን የደቂቃ መጠን በደንብ ልናስብበት ይገባል ብለዋል። እንግዲህ ተጫዋቹ ከጉዳት አገግሞ እንደ መምጣቱም አንጻር ከፍተኛ የሆነ ደቂቃ ይሰጠዋል ተብሎ እንደማይጠበቅ ነው የሚገለጸው። ብዙ ጊዜ ከጉዳት የሚመለሱ ተጫዋቾች ያው ትክክለኛ አቋማቸው ላይ የመሆን እድላቸው ዝቅተኛም ስለሚሆነ እንግዲህ ሪስክ ላለመውሰድ ይመስላል ሮብና ሙሪም ለተጫዋቹ ብዙ ደቂቃ የመስተት እድሉ ዝቅተኛ እንደሆነ ተናግረዋል። አሳዛኙ ዜና ደግሞ እንግዲህ ማቲያስ ዲሊክት አነስተኛ የሆነ ጉዳት ማስተናገዱ ተገልጿል። በወደ ጨዋታ የመሰለፍ እድሉም ለማረጋገጥ እንግዲህ ተጨማሪ ምርመራ እንደሚያስፈልገው እንደዚሁ ሮበን አሞሪም ተናግረዋል። ተጫዋቹ እንግዲህ በተሰለፈባቸው ጨዋታዎች ላይ ጥሩ የሚባል ነገርን ማስመልከት ችሎ ነበር። ነገር ግን አሁን ተጫዋቹ መጠነኛ ጉዳት እንዳስተናገደና እሑዱ ጨዋታ ላይ የመረሰ አለመረሰ ድሉም እንግዲህ ይህን ያህል እንዳልተረጋገጠ ነው እየተገለጸ የሚገኘው። ከዝውውር ጋር በተያያዘ እንግዲህ ቪክተር ኦሽሜን ወደ ዩናይትድ በሚለው አጀንዳ ዙሪያ የሆነ ነገር ሊፈጠር እንደሚችል እየተነገረ ይገኛል። ቪክተር ኦሽሜን ወደ ዩናይትድ በሚለው አጀንዳ ዙሪያ እንግዲህ የሆነ ነገር ሊፈጠር ይችላል የሚምነት እንዳለ ታውቋል። እንግዲህ ሎሮ ዋይት ዌል ነው የዘግበው። ተጫዋቹ በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገባ እጅግ ሰነባብተዋል እና ማንቸስተር ዩናይትዶች የፊት መስመራቸውን ማጠናከር ይፈልጋሉ ስ ሚባል የሚባል የአጥቂ መስመር ነው ያላቸው። እንግዲህ ራስ መስወይሉ እንደሆነ እንኳን ብንመለከት ይህን ያለ ጥሩ ጊዜን እያሳለፈ አለ ከማንቸስተር ዩናይትድ ጋር ና ከዚህ አንጻር ማንቸስተር ዩናይትዶች ይህንን ተጫዋች ወደ ኦልትራቮል ለማስኮብለል እንደሚሰሩ አሁን የሚወጡ መረጃዎች ይጠቁማሉ። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት የመሃል ክፍሉ አንደኛ ትኩረቱ የሚሰጠው ጉዳይ እንደሆነ ታውቋል። ማንቸስተር ዩናይትዶች በመሀል ስፍራ እንግዲህ ያለባቸውን ችግር ለመቅረፍ በርካታ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት እንደሚሰሩ ተገልጿል። እንግዲህ የካዝሜሮን ሁኔታ ስንመለከት እንግዲህ ከእድሜውም አንጻር እጅግ ገብቷል እና እሱ ብቻ አይደለም። እንደ አጠቃላይ ሲታይ መሀል ሜዳው ጠንካራ የሚባል አይደለም እና በመሀል ክፍሉ ማንቸስተር ዩናይትዶች ቢያንስ አንድ ወይም ሁለት ተጫዋቾችን ወደ ኦልድ ትራፎርድ ለማስኮብለል እንደሚሰሩ ተነግሯል። በክረምቱ የዝውውር መስኮት ኦማር ቤራዳ፣ ጃንሰን ዊሎክስ ና ሮበን አሞሪም ና ክርስቶፈር ቪቬል በተጫዋቾች ዝውውር ላይ አይነተኛ ተሳትፎ እንግዲህ እንደሚያደርጉ ተገልጿል። አጠቃላይ አመራርና ትዕዛዝ የሚሰጠው ደግሞ በሰር ጂም ራትክሊፍ እና በሰር ዴቭ ብሬድፎርድ አማካኝነት እንደሆነ ተነግረዋል። እንግዲህ አዲሱ ስፖርቲንግ ዳይሬክተር ክሪስቶፈር ቪቬል እንግዲህ ጥሩ የሚባል ዙጉርን ማድረግ ችለናል። በጃንዋሪ ትራንስፈር ላይ እንግዲህ በተለይም ደግሞ አይደን ኤቨንን ከአርሰናል ያመጣበትን መንገድ መመልከት ትችላላችሁ። እንግዲህ ታለንት ያለው ተጫዋች ነው። ብዙ የማንቸስተር ዩናይትድ ደጋፊዎች ይህን ያህል ኤክስፔክት አላደረጉም ነበር፣ ነገር ግን ማንቸስተር ዩናይትድ ቤት መጥቶ ያሳየው እንቅስቃሴ በጣም የሚያስገርም ነገር ነው እና ክሪስቶፈር ቪቬል እንግዲህ አስገራሚ ዝውውሮችን በክረምቱም የዝውውር መስኮት ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትዶች ሊያም ዴላፕን የማስፈረም ከፍተኛ ፍላጎት እንዳላችሁ ሲሆናቸው ተነግሯል በነገራችን ላይ ዴቪድ ኦርስተንም ይህን ነገር አረጋግቶታል ለማንቸስተር ዩናይትድ በእጅጉኑ ቅርብ የሆነው ላሪ ሃይትዌል ከደቂቃዎች በፊት እንግዲህ ማንቸስተር ዩናይትድ በሌላ ፕላይ ትልቅ ፍላጎት እንዳለው ጠቁሞ ነበር ሆኖም ታማኙ ጋዜጠኛ ዴቪድ ኦርስተንም እንግዲህ ማንቸስተር ዩናይትድን ጨምሮ የለንደኑ ክለብ ቼልሲ ተጫዋቹ ፈላጊ እንደሆኑና ተጫዋቾም በዚህ ክረምት ከኤፒስዊች ጋር የሚለያይበት እድል ሰፊ እንደሆነ ተገልጿል ተጫዋቹ በማንቸስተር ዩናይትድ እይታ ውስጥ ከገባ ሰነባብቷል እና ማንቸስተር ዩናይትዶች ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ አካዳሚ ውጤት የሆነው አሚር ኢብራጊቦቭ በእግር ኳስ ሕይወቱ የመጀመሪያ ፕሮፌሽናል ኮንትራክቱን ከማንቸስተር ዩናይትድ ጋር በዛሬ እለት መፈራረም ችሏል። የመጀመሪያ ፕሮፌሽናል ኮንትራክት ከማንቸስተር ዩናይትድ ጋር በመፈራረሜ በጣም ደስተኛ ነኝ። ምንም የሚለወጥ ነገር የለም። ጠንክሬ መስራቴን እቀጥላለሁ ሲል እንግዲህ ከፊርማው በኋላ ተጫዋቹ አስተያየቱን ሰጥቷል።

ሌላኛው መረጃ እንግዲህ ሜንሰን ማውንትን ይመለከታል። ሜንሰን ማውንት በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ እንደማይለቅ ተረጋግጧል። የማንቸስተር ዩናይትድ ሰዎች ተጫዋቹ በአሞሪም አሰልጣኝነት ስር ወደ ምርጥ ብቃቱ እንደሚመለስ እያምናሉ ተብለዋል። በተጨማሪም ማውንት ለአሞሪም ያጨው ስልት ተስማሚ የሆነ ተጫዋች ከመሆኑ አንጻር ማንቸስተር ዩናይትድ ትኩረት የሚያደርገው ሁልጊዜም እሱን ለጨዋታ ብቁ ማድረግ ላይ እንደሆነ ታውቋል። በመሆኑም ማንቸስተር ዩናይትድ ማውንትን ለመሸጥ ቢፈልግ ራሱ ትርፍ የሚያገኝበት ገንዘብ መጠን የሚያቀርብ ክለብ ባለመኖሩ ማውንት በዩናይትድ ቤትስ የሚቆይ ይሆናል። ብሩኖ ፈርናንዴዝ የመጋቢት ወር የኢኤስፖርት የወሩ ምርጥ ተጫዋች በመባል ተመርጧል። ምንም አስገራሚ ነገር አይደለም። ተጫዋቹ እንግዲህ በማንቸስተር ዩናይትድ ቤት እያሳለፈ ከሚገኘው አስደናቂ ጊዜ አንጻር ይሄ ለሱ ይገባዋል የሚያስብል ብቃትን ነው ያሳየው። እንግዲህ ተጫዋቹ ከሚያሳየው ድንቅ ብቃት አንጻር የብዙ ክለቦችን እይታ ስቧልና ተጫዋቹ ይገባዋል የሚባል ነገር ነው። ማንቸስተር ዩናይትድ ምንም እንኳን ደካማ ጊዜን እያሳለፈ ቢሆን፣ ሌሎች ተጫዋቾች ምንም እንኳን ለማንቸስተር ዩናይትድ ጥሩ ጉልጋሎቱን ባይሰጡም፣ ተጫዋቹ በበኩሉ ግን ድንቅ የሚባል ጊዜን እያሳለፈ ይገኛል። ለዚህም ነው እንግዲህ የወሩ ምርጥ ተጫዋች ለሱ የተሰጠው ማለት ነው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንግራኝ ድረስ መልካምኑል